የክልሉን ሰላም እና ደህንነት እንዲሁም የሕግ የበላይነትን ለማረጋገጥና በህዝብ ዘንድ ታማኝነትና ቅቡልነት ያለው የወንጀል የፍትሕ አስተዳደር ለመገንባት የወንጀል መከላከል ስራችን፣ የወንጀል ምርመራ ስራችን፣ የወንጀል ክስና ክርክር ስራዎቻችን ከምንጊዜውም በላይ ነባር የቅብብሎሽን አሰራር ሳይሆን አዳዲስና ጥብቅ ቅንጅታዊ እንዲሁም ትብብር አሰራርን የሚፈልጉበት ወቅት ላይ እንገኛለን። የቅብብሎሽ ስራ አያስፈልግም ባይባልም መጠባበቅን ያመጣል። የቅብብሎች ስራ መተባበርንና መቀናጀትንም ያዳክማል። የቅብብሎች ስራ የተናጠል አካሄድን እንዲጎለብት ያደርጋል። የቅንጅት የትብብር ስራ ግን መጠባበቅን አስወግዶ ለጋራ ስራ በጋራ አንድ ላይ እንድንሰለፍና እንድንንቀሳቀስ እድል፣ አቅም፣ እውቀት ይፈጥራል። ስለሆነም ወቅቱ የፈጠራቸውን ትላልቅና ውስብስብ ወንጀሎች ለመከላከል በጥራትና በፍጥነት እንዲሁም በውጤታማነት ለማጣራት በብቃት ተከራክሮ ውጤት ላይ ለማድረስ የቅብብሎች ስራ ሳይሆን የሚያስፈልገን የትብብር የቅንጅት ስራና ስራ ብቻ ነው።